ብሎዋክ ብላ ሪስፔክት ስታደርገኝ የምትነግረኝ ነገር ይሄ ነገር ልክ ነው ልክ አደለም፣ ብዬ የመስማት እድሉ ይኖረኛል። ጆሮ ክፍት ይሆናል። እየሰደብከኝ እንዴ ነው ምሰማ? እያዋረድከኝ እንዴ ነው ልሰማ የምችለው? ገባ? ስለዚህ ከዛ አንጻር ኦርቶዶክስን መስደብ አይቻልም፣ ፕሮቴስታንትን መስደብ አይቻልም። እስከዛሬ የሶሻል ሚዲያ ላይ ሰዎች ይሰዳዱ። ደግሞ እግዚአብሔር በገለጠለት ልክ ደግሞ እንደዛው ሲያወራ በመከባበር ማውራት ምንም ክፋት የለውም። አሁን አንተ እንደዚህ ስትል ራሱ ስለ እኔ ፖዘቲቭ ነገር ስትናገር የሚናደድ አለ፣ ጸጉሩን የሚነጭ አለ። ምክንያቱም እኔ በጣም በጣም እኮ የግድ በቃ መሰዳደብ አለብን፣ እኔ የሆነ ሰው እንዲወደኝ ደምረውን መስደብ ማለት ነው። ይሄ በፍጹም ለዘላለም አይደረግም። እኔ ጋር አልቀበለውም። ይህንን አካሄድ ልክ ነውም ብዬ አላምንም። ግን ምንድን ነው የትኛውም አይነት ዲቤት፣ ንግግሮች፣ መመካከሎች ውስጥ የሚያተርፉ ሰዎች ስላሉ ከዛ አንጻር አሁንም ፈቃደኛ ከሆንክ ከተለያዩ ሰዎች ጋር በአንዳንድ ነገሮች ነገረድነት ላይ ምስጢረ ስላሴም ላይ ከሆነ ነገረ ሰዎችን ተሳድቤ የማላውቅም ወደፊትም አልሳደብም፣ አላደርገውም። ነውርም ስለሆነ ማለት ነው እና ኢየሱስ ክርስቶስ በምድር በነበረበት ጊዜ የሰዎችን ልዩነት አንድም ቀን ለመጥፎ አድርጎ ሲጠቀመው አይቼ አላውቅም። አንድም ቀን ካዘኑ ጋር እያዘነ፣ ካለቀሱ ጋር አልቅሶ፣ ደስ ካላቸው ጋር ደስ እያለው ከዛ ደግሞ ወንጌልን መናገር ባለበት ሁሉ መቆጣት ባለበት፣ ይልቁንም በእግዚአብሔር ቤት ውስጥ ያሉ ሸቀጦችን እየገለበጠ የአባቴን ቤት የወንበዴዎች መፈንጫ አደረጋችሁት ብሎ ገለባብጧል። አዎ እና ከዛ አንጻር ነው ማም ነው እና ስለዚህ ግዴታ ደግሞ እኛ እንደ የፓርክ ውስጥ ጽድ አይደለንም። እኩል መከርከም የለብንም። አንድ አይነት እኳ አይደለም የምናስበው። እኛ የተለያየን ሰዎች ነን። እና ስለዚህ እኔ ደግሞ ያሳደገኝ ቤተሰብ ሥርዓት ያለው ቀና ብሎ በመመላለስ እንኳን የማያምን ፋሚሊ ውስጥ ነው ያደግኩት። በአመክንዮ የሚያምን ተቀጥቼ ነው ያደግኩት በስርዓት ነው ያደግኩት ስለዚህ እንደ ዋልጌ አልሳደብም በተለይ ደግሞ ክርስቲያንኝ መንፈስ ቅዱስ ከኔ ጋር አለ እግዚአብሔር አብሮነት ከኔ ጋር አለ ብዬ በማምንበት በተለይም በዚህ በመንፈሳዊ ዓለም ውስጥ መሰዳደብ ነውረኝነት ነው ብዬ ነው ማምነው ደግሞ አው ልክ ነው ብሎ በመሰዳደብ ነው ብሎ የሚያምን ሰው ሄዶ ሌላ ቦታ መሰዳደብ ይችላል እኔ ጋር አይፈቀድም ማንም የማንን ቤተ እምነት እዚህ መስደብ አይችልም ማንቋሻሽምም አይቻልም፣ ነውርም ነው። ስለዚህ ያንን ነው ማለቀ ብሎ ከዛ በተረፈ ግን እኔ ሰዎችን ሁሉ ወዳለው። ደግሞ አንድ አይነት እንድንሆንም እኮ አስፈልግም ነን ለመናገር ከኔ የተለየ ሀሳብ ማስተናገድ እኔ ደስ ይለኛል። ስለዚህ እያየሁ ነው። አንዳንዶቻችሁም አሁን በኦርቶዶክሳውያንም ዘንድ ለመወደድ ነው፣ በሙስሊሞች ለመወደድ ነው። እኔ ለመወደድ ነው አይደለ አንተ ደግሞ ለመጠላት ስራ በቃ ምን ችግር አለ? በዚህ አንግባባ። ምን እኔ በቃ ለመወደድ ነው የምሰራው። እንዲጠሉኝ አልፈልግም። ከጥላቻ ማንም አያተርፍም። አንተ ደግሞ ለመጠላት ስራ፣ እኔ ለመወደድ ነው የምሰራው። አሁን እንዲወዱኝ እፈልጋለሁ። ዲለምድሮ ቢጠሉኝ የወደደኝ ሰው ያከብረኛል። ያከበረኝ ሰው ደግሞ ይሰማኛል። አለቀ። ከዛ በተረፈ አንተም እንደኔ ለመጠላት ስራ። እንዴት ትለኛለህ? አንተ ለመጠላት ስራ፣ እኔ ለመወደድ ሰራለሁ። በቃ አለቀ። ስለዚህ እንዳንተ ከዛ በተረፈ ደግሞ ይቀልዳል። የሶሻል ሚዲያ ገበያ ነው፣ ሁሉም የፈለገውን ሀሳብ የሚያንሸራሽርበት ነው። ስለዚህ እኔ ሰዎችን ስኩዝ በማድረግ በመጨፍለቅ አላም ነው እኔ ማንንም እኔ ወንጌላ ኤርሚያስ አበበ የተናገራቸው ቪዲዮዎች ክርስቲያን አደለም፣ በጌታም አደለም። መጽሐፍ ቅዱስ በወንድም ላይ አትፍረድ ይላል። እሱ በጌታ አደለም ምናምን ምናምን የሚሉ ሁሉ መዓት ነገር ቪዲዮዎች የሰራቸውን አይቻለሁ። ኤርሚያስ አበበ በጌታ አያረገኝም፣ ምክንያቱም ኤርሚያስ አበበን አይቼ ወደ እግዚአብሔር መንግስት አልተቀላቀልኩ። እውነትም መንገድም ህይወትም እኔ ነኝ ብሎ ያስተማረው ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ነው ለእኔ መንገድ ህይወት እንጂ ኤርሚያስ አበበ እኔን ከክርስትና አያስገባኝም አያወጣኝም መውጫው በፍጹም እንደሱ አይደለም መግቢያውም እሱ አይደለም በጸጋይ ዳንኩኝ በጸጋይ ማምን በክርስቶስ ኢየሱስ በቀራኔው ባፈሰሰል ደም ላይ የዳንኩ ነኝ እኔ ነኝ መዳኔን መዳንንም በሰውነቱ አወቀች ነው የሚለው ስለዚህ የኔን መዳን ኤርሚያስ አበበ አይደለም የሚያረጋግጥልኝ የሆኑ ግሩፖች አይደለም ተሰብስበው አንተ ድናል አልዳንክ የሚሉኝ እንኳንም መዳን በቀኖች እንደዚህ በተማሩ ሰዎች በትልልቅ ሰዎች በመንፈሳዊ ሰዎች መዳን አልሆነ፣ መዳን በልጁ በኢየሱስ ክርስቶስ ስለሆነ ደስ ይለረቅ። እና ስለዚህ በሰዎች ምንድነው የምንገባበት የእግዚአብሔር መንግስት፣ በሰዎች የምንወጣበት የእግዚአብሔር መንግስት? የእግዚአብሔር መንግስት ሪፖርት ጸሐፊ የለም እዚህ። ስለዚህ ከእንደዛ አንጻር ነው እኔ እማየው። እዚህም አሁን የሌላ ሰው ስም ባትጠሩ ባትጽፉ ምናምን ደስ ይለኛል። ሚዩት ከምንደራረግ ብሎ ከምንደራረግ እንደዛ ይሁን። ያው ኤኒወይስ ደምረው ስላነሳ ነው ይሄኛውን የሚያነሳውት እንጂ እኔ ከማንም ጋር በእንዲህ ዓይነት ጉዳይ ሰጥ አገባ መልስም ራሴን ፕሮቴክት ለማድረግ ምናምን ሞክሬ ባላቅም፣ ወደፊትም አላረግም። የሚያስተዳድረኝ የለም እንጀራ የሚያበላኝ የለም የሚያኖረኝ የለም ሁሉን የሚያደርግ ከፀሐይ በታች እግዚአብሔር ብቻ ስለሆነ ሰዎች ራርተውልኝም ከሆነ እግዚአብሔር ሲራራ ነው የሚራራልህ። ሰው አንተ ስለተናገርክ አንተ ምናምን ስላልክ አይደለም ስላልክ አይደለም። እግዚአብሔር ሲራራላችሁ ሰዎች ይራራሉ። እግዚአብሔር ሲያያችሁ ሰዎች ያዩአችኋል። ስለዚህ ከዛ አንጻር ነው እና በእንደሱ ይሁን። ጨርሻለሁ በዚህ ጉዳይ ላይ እና ደግሞ እርስ በርስ ተዋደዱ፣ ምን ችግር አለ? እሺ በፍቅር ኑሩ። ከፍቅር ውጭ ምንም ነገር አይጠቅማችሁ። እውነት እውነት ምንም አይጠቅማም። በቃ ለሰው ልጅ በጣም ትልቁ ነገር ሰላም ነው እና መጽሐፍ ቅዱስ ደግሞ የ ምዕራፍ አምስት ቁጥር ሁለት ላይ ሞኝን ሰው ብስጭት ይገለዋል ቂሉን ደግሞ ቅናት ያጠፋዋል ይላል። ስለዚህ እኔ ቂል አይደለውም ሞኝም አይደለውም። ስለዚህ በእንደሱ አንጻር እንቀጥል እላለው። በጣም እሺ ሰላምዬ፣ ኧረ እኔ አቆማለሁ። ሌላ ምንም እዛ እንዳትሄዱ፣ እንዲነው እንዲነው ብሏል ስላሉ ነው ያነሳሁት እንጂ በሌላ አይደለም። እንደሱ ነው እና አቆማለሽ ሰላምዬ። ክበሪ። ስንታየው ጤና ይስጥልኝ፣ እንደምን አለ አብሮ ይስጥልን። ሶፍዬ እንዴት ነህ? ደህና ነህ? ሁሉ ሰላም እንደምናሉ? ሰላም ነው ጌታ እንዴት ነው? ከየት ነው አለን? እግዚአብሔር ይመስገን። ከየት ነው? አዲስ አበባ። እሺ፣ ከአዲስ አበባ በምን ጉዳይ ነበር? ሀሳብ አለኝ ብለው ነው? አይ ሀሳብ አለኝ ብዬ ጽፌያለሁ። እውነት ሶፍዬ በጣም የማከብር በጣም ደስ የምትለኝ ሰው ነህና በጣም ፌር የሆነ ወንጌል ለምን ወንጌል የምትሰብክበት ሰውን የምትስብበት በቃ መንፈሳዊ አረዳድህ በጣም ይገርመኛል ለምን ሰውን እንደዚህ በክፉ እንትን አትልም ከሁሉም ጋር ፍቅር ነህ ከሙስሊሙም ከኦርቶዶክስም አሁን ቅድም ስትለው እንደነበረው በቃ ወንጌል እንደዚህ ነው አንዱን በመሳደብ አሁን ለምሳሌ አንተ ከሰደብከኝ እኔ አንተ ጋር አልጽፍም ላይህም አልፈልግም። ለምን ብዙ ሰው የሚወድህ ከፕሮቴስታንቱም ከኦርቶዶክስ፣ ሁላችንም ኦርቶዶክስ ነኝ የምንወድህ በቃ የሆነ የሁሉ የዛኛውን ሃይማኖት ስታከብር እኔ አንተን አከብራለሁ። እኔ አንተን ተሳድቤ ምን አይነት ወንጌል ነው የምሰብከው? እና አንዳንድ ሰዎች የሚጽፉት እኛ ጋር የሆንክ ይመስላቸዋል። ቅን ስለሆንክ ውስጥ ንጹሕ ስለሆነ በጣም ብዙ እኔ አንተ ላይቭ ካለ ሌላ ጋር አልሄድም አንተን ነማይሆን ለምን ግልጽ ነህ። ሰውን እንደዛ አትሳደብም። የማንንም ሃይማኖት እንትን አትልም። የራስህን ታስተምራለህ፣ የሰውንም ትሰማለህ። ካልሰማህ ትተወዋለህ። መሆን ያለበት እንደዚህ ነው። እኔ የአንተን ሃይማኖት እየተሳደብኩ አንተ የእኔን እየተሳደብኩ ምን አይነት ወንጌል እንማማራለ? እና አንተ የማንንም አትስማ። እውነት አሁን ያለህበት አካሄድህ በጣም አሪፍ ነው። በጣም ትመቸኛለህ። እግዚአብሔር በዚሁ ጸጋውን አይምሮን ይክፈትልህ በእድሜ በጤና በጸጋ ያቆይህ። በጣም ይሄንን ለማለት ነው። በቃ ሁሌ እንትን እላለሁኝ፣ ግን ዛሬ እድል ስለሰጠኝ በጣም አመሰግናለሁ። በደስታ በደስታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብኪም አለ ቦልተ። እንዴት አመሻችሁ? እንዴት ናችሁ? ሰላም ብያለሁኝ። እስቲ ኮፕሊንግ ሼር ብታደርጉት ካላቸው አይቀር ወደ አራት መቶ ሰዎች አለን እዚህ እንደሱ ብታደርጉ መልካም ፍቃዳችሁ ከሆነ ያው ቅድምም ሪፖርት ተደርጎ ጠዋት ላይ ላይ ትንሽ አስቸጋሪ ነበር። ለዛ ነው ቤኪ እንዴት ነው። ሰላም ዳድ እንዴት ዋልክ? ሁሉ ሰላም እግዚአብሔር ይክበር። የተወደድክ ወንድማችን ዛሬ እንዴት ነው እንዴት ነው? ታፕ ታፕ ኮፒ ሊንክ እያደረጋችሁ የመናንታች ያላችሁት ቤቱ ኮፒ ሊንክ ያስፈልጋል ቤቱ ቦልተን ሰላም ብያለው ከላይ ያለ ስንቴ እግዚአብሔር እንዴት ነህ? ተናፍቃል። ፓስተር ሶፊ ሰላም ብያለው። አባይኪና ስንታየው እንዴት ናችሁ? ሁላችሁም ሰላም ሰላም። ቦልተን ተነስጥልን፣ አብሮ ይስጠልን። ስራ አስገባኝ። በጣም ደስ ብሎኛል። በባለፈው ተገናኝተን ነበረ። ሁሌም ትመቸኛል። ሁሌም ብዙ ነገሮች ይማረኩኛልና ደስ ይለኛል። ሁሌም አመሰግናለሁ። በተረፈ ሁሉ መልካም በጣም ሁሉ ድንቅ እግዚአብሔር ይመስገን። እኔ ጋር ይመስገን ነው በጣም ሰላም ነው። እንግዲህ ሁላችሁንም በጣም አመሰግናለሁ ስለምትሰጡን አስተያየት ሁሉ። የቅድሙን ነገር ሰርቼ ነው የመጣሁት። ዳድ እሺ፣ ጠዋት የተወያየ ነውን ነገር ሰርቼ ነው የመጣሁት። ምናልባት ውሸተኛ እንዳልሆን ብዬ ነው ሼር አድርጌ ያለሁ ማየት ከፈለክ ኦኬ ዳኒ የማርያም ልጅ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኮፒ ሊንክ ሼር እያደረጋችሁ እና ኮፒሊንክ ሼር አድርጉልኝ። ከዛ በጣም አመሰግናለሁኝ ስለምታደርጉት መልካምነት። እንግዲህ እጆቻችሁን ሳይደክማችሁ ኮፒሊንግ ታፕታፕ ሼር ስለምታደርጉ አመሰግናለሁኝ። እስቲ ደግሞ ማን ነው ይሄ? ደግሞ ይግባ። ቆይስ ስለ ወንጌል መታሰር ይላል። ስለ ወንጌል መታሰር ምን እስሩን ምን አመጣው? እንግዲህ እሺ ስለ ወንጌል መፈታት ይሻላል እና ወንጌላ ሰዎችንም ስለሚፈታ ሰላም ኦርቶዶክስ። ቴንክዩ። በጣም አመሰግናለሁ። በጣም አመሰግናለሁ። በብዙ ሼር እያደረጋችሁልኝ ነው። አመሰግናለሁ። አመሰግናለሁ እና እና ደግሞ ሰብስክራይብም አድርጉ። ሰብስክራይብ እኮ ይደረጋል። ቲክቶክ እንደሱም አድርጉ አንድ ጊዜ ኮፕሊንግ ሼሩን እስቲ ከፍና አድርገው፣ ሶስት መቶ ምናምን ነው ያለውና፣ አንድ አፍታ በደንብሽ ፕሮፌት ስጦታው አመሰግናለሁ በጣም ስንታየውም፣ ቴንኪው ቴንኪው። ብዙዎቻችሁ እያደረጋችሁ ስለሆነ በጣም ነው የማመሰግነው። አንድ ሰርፕራይዝ ገስት የሚኖረኛል አሁን አስገባለሁኝ። ከዛ በአንዳንድ ጉዳዮች ላይ እናወራለን እነጋገራለን እና በጣም አመሰግናለሁ ሁላችሁም ስለምታደርጉት መልካም ነገራችሁ በጣም ከልብ የመነጨ ምስጋና አለኝ። እንዴት አላችሁ? ደህና ናችሁ ወይ? ሁላችሁ ሰላም ናችሁ ወይ? እንደምን አላችሁ? እንዴት ናችሁ? እንዴት ናችሁ? እንዴት ነው ቆይታችሁ? ሁሉ ጥሩ ነው ወይ? እንደምን ከርማችኋል? እርስ በርስም ደግሞ ፎሎ ተደራረጉ፣ ፋሚሊ ሁኑ ፋሚሊ ሆኑ። ፎሎ ተደራረቡ። ሀሳብ ተቀያየሩ፣ ተለዋወጡ፣ አውሩ። በተለያየ ሀሳብ ላይ በመከራ ኮሜንት ላይ እየተሳደቡ ነው። ቤኪ አመፀኛ ነው እያሉ ነው። ኮሜንት ላይ ቤኪ አመፀኛ ነው ምናምን ይላሉ። እኔ ለምንድን ነው እንደዛ የሚሉት? አዎ፣ ይልቅ አሁን ቆንጆ የተናገርከው። ቤኪ አመፀኛ ነው ሲሉ እየተሳደቡ ነው ሳይሆን ማለት ያለብን ለምንድን ነው እንደዛ ያሉኝ በምን ጉዳይ አምሼ ነው ብለህ ነው መጠየቅ ያለብህ እንጂ እየተሳደቡ ነው። አመፀኛ ነህ እኮ ማለት ስድብ አይደለም። አይ ለእኔ ስድብ ሆኖ የታየኝና ለዛ፣ አንተና ወደዚህ ዞር ብለህ አንብብ፣ እንደዚህ በቀይ በኩል ሆነ፣ ዞር አንብበው። እንደሱ ሲሆን ምን አርጌ ነው አመፀኛ የሆንኩት እውነት ለመናገር እንደዛ ሆኝ ነው እያነበብኩ አለሁ እኮ። ስድብ አይደለም አመፀኛ ሆነል ማለት እኮ ስድብ አይደለም። በቂ ስሪዲ ነው እንደሚታየ። እውነት ለመናገር እኔም አመፀኛ ነኝ፣ የጊዜ አመፀኛ ነኝ፣ የድነት አመፀኛ ነኝ፣ የአላዋቂነት አመፀኛ ነኝ፣ እንዲሁም ደግሞ የብዙ ነገሮች አመፀኛ ነኝ። በቂ አመፀኛ ነን። አራ እኔ አመሰኛ አይደለሁም እንዴ? እንደሱ ነው መጠየቅ። እኔ በጣም ምወዳችሁን እኔ ማንም ማልታለም። በእውነት ግን ሰው እኔን ይጣለኛ ለምን እንደሆነ አላቅም። ዳድ እስቴንም እንድወደድ ምን ምን ባደርግ ነው ምሻለው? ሰው ዘንድ እንድወደድ ሰው እንድወድ ትፈልጋለህ? አ በቃ አይስክሬም ቤክ ከፈት እንዴት ስለሚጣፍ፣ ሁሉም ሰው ደስ ይለዋል። ይጣፍጣል አይስክሪም። በዚህ ብርድማ አይስክሪም ትላለህ እንዴ? ይኸውልህ በተቻለ መጠን በእድሜ ዘመን ማለት ነው ያው ወጣት ነህ ቤኪ እና በህይወት ዘመን ከቻልክ እንዲወዱ መስራት ክፋት የለውም። ግን ኢቭን ስትሰራም ሰው እንዲወድህ አትስራ፣ እንዲጠላህ አትስራ። አንተ ያመንክበትና የገባህን የተረዳህን ህይወት ኑረው። በዛ ውስጥ ሰዎች ሊወዱ ይችላሉ፣ ዊችስ ጎድ፣ ሰዎች ሊጠሉ ይችላሉ፣ መብታቸው ነው፣ ገብተዋል። ሶ ከዚህ አንጻር ከተጓዝክና ከሄድክ ከዛ ደግሞ የሰዎችን ነገር ካከበርክ፣ ቅድም ተናግሯል፣ እግዚአብሔር ያከበሩኝን አከብራለሁ አለ። ሰማይና ምድርን የዘረጋ የፈጠረ ያሰፊው እግዚአብሔር ያከበሩኝን አከብራለሁ ካለ ስታከብረኝ ያከብረሃለሁ ማለ። መከበር የሚፈልግ ሰው ማክበር አለበት። መወደድ የሚፈልግ ሰው መውደድ አለበት። ወልካም እንዲባል የሚፈልግ ሰው ካለ እሱ ወልካም ማለት አለበት። ሰው የዘራውን ያንኑ ያጭዳል የሚለው ከአንዱ መጽሐፍ ቅዱስ እኮ ይሄን ሀሳብ እኮ ነው። ስለዚህ ሰዎችን ትሁት የሚያደረግ ሃይማኖትም አደለም፣ ዘራቸው አደለም፣ መልካቸው አደለም፣ ጾታቸው አደለም፣ ወይም ያለበት ሎኬሽን አደለም። የሚያደረጋቸው ሰው አይምሮው ላይ ከሰራ አመላክ ለዚህ ነው መጽሐፍ ቅዱስ በአይምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ሲል፣ ሰው በአይምሮ መታደስ ከተለወጠ ፐርፌክት ይሆናል። በአይምሮ ነው የታደሰው፣ በአይምሮ ነው የተለወጠው። ስለዚህ ሰዎች እንዲወዱኝ ምን ላድርግ ላልከው ነገር አንደኛ ምን ባደርግ ነው የሚወደድ? ለመወደድ ብለህ ካረከው ይደክመሃል፣ ይሰለችሃል። ምክንያቱም የምታረገው ነገር ለመወደድ ስለሆነ ይቆማል። የሆነ ቀን ኮንቴንት ነው የሚሆንብህ ለመወደድ ከሆነ የምትሰራው። ምክንያቱም ለመወደድ ብለ ሰርተ የሚያመሰግን ስታጣ አቦ ደግሞ ብላ ትቀይራል። ለመወደድ ማትስራ ለመጣላት ማትስራ። ትክክል ነው። እግዚአብሔር የሚወደውን ነገር ስራ። በዛ ጉዳይ ላይ ሰዎች ከወደዱ ውሰየው ከጠሉ ግን፣ የትኛውን ነገር ስታደርግ የሚወድ ሰው አለ የሚጠላል። ለሁሉ አትመችም። እንኳን አንተ እቺ ምድር ኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክ የሆነው እንከን የማይገኝለት ጌታን እንኳን አቃቂን አውጥተውለታል። ስለዚህ የሆነ ሰው ለማስደሰት ከሰራ አንተ ለማስደሰት ስታረግ ስታደረግ ሊጠላህ ይችላል ሰውየው። ስለዚህ ይደክመሃል። ስለዚህ እንዳትደክም፣ ሁል ጊዜ መልካም ሆነ መቀጠል የምትፈልግ ከሆነ ትክክል ነው ብለህ የምታስበው መልካም ነገር እያደረግ ቀጠል። ከዛ ደግሞ እንትን ኤክስፔክቴሽን አይኑርህ። ኤክስፔክቴሽን በጣም ሀርት ያደርጋል። ሰዎች ሁል ጊዜ በጣም የሚገርመኝ ነገራቸው ናቸው፣ ከሰዎች የምደነቀው ኤክስፔክት ባደረጋችሁት ሰው ነው የምትጎዱት። ስለዚህ ከሰዎች ኤክስፔክት አታድርጉ። ከእናንተ የሚገባችሁን ነገር ትሰጡታላችሁ ለዛ ሰው ኦ ብሎ መልካም ነገር ካደረገ አደረ ካላደረገም፣ በቃ ይቅር። ኤክስፔክቴሽን ነው ሀርት የሚያደርጋችሁ። ብዙ ሰዎች ተጎድቻለው በፍቅረኛ በባል በሚስት በአካባቢ ሰው በአገልጋይ በምወደው ሰው ምናምን ተጎዳው የምትሉት ያ ሰው ስለጎዳችሁ አይደለም። ኤክስፔክቴሽናችንን ይጎዳል። የራሳችን ጥበቃ ነው የጎዳል እንጂ ሰዎች አልጎዱንም። የትኛውም ነገር እኔ አሁን አልጎዳም። ለምን አትጎዳም ብትሉኝ ከማንም ምንም አልጠብቅም። መልካም ካረኩላቸውም ሰዎች መልካም ነገር አልጠብቅም። ስለዚህ ቤኪ ለመወደድ አትስራ ግን እግዚአብሔር የሚከብርበትንና እግዚአብሔር የሚደሰትበትን ነገር እያደረግክ ቀጥል። ስትተኛ ህሊና ዋው ቤኪ ዛሬ ያደረግከው ነገር ልክ ነው የሚልህን ነገር አድርግ። ሰዎች ልክ ነህ ያልሆን አታድርግ። ህሊና ትራስ ላይ ቁጭ ብለ ለምሰላችሁ። እግዚአብሔር በእኛ ህይወት ውስጥ ካስቀመጣቸው በጣም የሚደነቅበት በጣም የሚያስደንገኝ ተፈጥሮ ህሊና ይባላል። ህሊና ክትፎ ብታበሉት ህሊና አይዋሽም። ኮካ ብታጠጡት ህሊና አይዋሽም። አንደበታችንና አፋችን አላጠፋሁም አልበደልኩም ብለን ፍጥጥ ብለን እንኳን ብንል ህሊናችን ግን አረ ሶፊ ተሳስተሃል፣ አረ አጥፍተሃል፣ አረ ልክ አደለህም፣ አረ ምን ሆነ ነው። ከዛ ባክተው ኮካ ጠጣና አረፍ ህሊና ስትለው አያርፍም። ህሊና ለምን ህሊና አይዋሽም? ስለዚህ ህሊና ልክ ነህ የሚልህን ነገር አድርን። ህሊና ቢስ ትሆን ለመወደድ አትስራ። ከዚህ አንጻር ስትሄድ በዚህ ውስጥ ግን የምታተርፋቸው ሰዎች አሉ፣ የሚጎሉ ሰዎች አሉ። ቤኪ ገብተዋል። በጣም ዳድ በጣም ገብቶኝ፣ በጣም ቴንኪ አመስግናለሁ። ተቀጠል እና ደግሞ በዚህ ግን እኔ ብዙ ሰዎች ያው ቤት አመፀኛ ነው፣ ትሳደባል ምን ስለምሉ ነው እኔ ብዙ ምንትን ያልኩት እና አሁን አንዳንድ ኮሜንቶችንም ሳነብ ነበር ቤኪ፣ አመፀኛ ነው አይታዘዝም ይሳደባል የሚሉት ኮሜንት አይቼ ነው። ለዛ ነው ይህንንም ጥያቄ ያቀረብኩት። ለአንተ እኮ ዊች እዝ ጉድ፣ አንተ እንደውም እድለኛ ነው። ምክንያቱም ሀሳቡን በግልጽ እንደዚህ የሚነግር ሰው አለ ማለት ነው። ያ ሰው ራሱ ሲነግር ስለሚወድህ ነው ማለት ነው። አንተ እንዳጠፋበት ከሳትክበት ክበት መስመር ወታሃል ብሎ ሲያስብ ይነግርሃል የምታስተካክለው ከሆነና ልክ ከሆነ ታስተካክላለህ ማለት ነው። ስለዚህ ከሱ አንጻር ያው፣ ከዛ ደግሞ ይጠሉኛል ሰዎች ብለ በፍጹም አታስብ። አንተ ለምን የሚጠሉ በፍጹም እንደሱ እንዳታስብ እና ምን አድርገህ ነው ግን? አንተ በመጀመሪያ ደረጃ እንጃ፣ እኔ ራሴ ግራ የገባኝ ነገር ክሱ ነው አላወኩም እኔ ወርቅ መታለች ኒዌስ እስከ ዛሬ ተሳድብ ያለው ተሳስቻ ያለው የምትለው ነገር የለም። እኔ ተሳድብ አላቅም። እኔ አልሳደብም። እኔ ታውቃለህ እኮ አላልኩም፣ ጥያቄ ነው። ኖ ኖ፣ ፐርሶናሊን ሰውን አልሳደብም እኔ ኖ፣ ፐርሶናሊን ባይሆን፣ ለምሳሌ የኔን ሃይማኖት፣ የኔን ዘር፣ የኔን ብሄር፣ የመጣሁበትን ምናምን ከሆነም እኮ ፐርሶናሊን ባይሆን ይወክለኛል ያልኩትን ነገር ከተሳደብክ ለምሳሌ የለበስከው ቲሸርት ምናምን ብለህ ብትናገር እኔን አይደለም የሰደብከኝ ግን ቲሸርት አዎ ልክ ነህ ዳሌ ያው በሃይማኖት ዙሪያ ያው ምናልባት የምሰራው ቪዲዮዎች ምናምን ሰውን የሚያስቆጣ ከሆነ እሱ ሊሆን ይችላል እኔ እንጃ አየህ፣ አንተ ራስህ ህሊና ይነግረሃል ማለት ነው። በሃይማኖት ዙሪያ የምትሰራው ቪዲዮ ሰው የሚያስቆጣ እንደሆነ ህሊና እየነገደ ነው ማለት ነው። ምክንያቱም አንተ ለምን እሱን ዘን ለመንሽ ናረክ የሚያስብበት ነገር ስለሆነ ነው። አልሳደብም ያሰብኩት ነገር ስለሆነ፣ ስለዚህ እሱ ጋር ነው ችግሯ።